ሰላም ሰላም፣ እንዴት ናችሁ ቤተሰብ? አማን ነው። እንዴት ናችሁ? ሁሉ አማን። ዛሬ ይህን ቪዲዮ እንድሰራ ያስገደደኝ የወገናችን ይሄ ድሀ ህዝባችን ባልታወቁ ማፊያ ቡድኖች እየተዘረፈና እየተዘረፍን ስለሆነ ሁላችሁም ሸራርጉት፣ ለሁሉም ይድረስ። እስኪ እንተባበር፣ ለሁሉም እንዲደርስ አድርጉ። ይህን ነገር ማስወገድ አለብን። ይሄ የኦንላይን ስራ በሚል በማፊያዎች እየተዘረፍን ነው። ለዋናነት ለመጥቀስ ያህል እነ ኦፈር የሚባሉ ኦሜድ ሲስሪ ቢቲቲ እየተባሉ እነዚህ ቢቲቲ እና ሲስሪ ሲጀመር የአንድ ግሩፕ ናቸው። አፖቹ እንደዚሁ በሲስተማቸው እየተፈጠረ ሲስተማቸውን እየፈጠሩ ከባንክ ጋር እያያያዙ በማይታወቅ ሰው በራችን ገንዘባችን እያስገባን እየተበላን እየተዘረፍን ያለን መሆኑ ሁሉም የሚያውቀው ስለሆነ ሁላችንም ልንነቃበት እና ልንረዳው የሚገባ ነገር ነው። ይብቃ የሚለውን ነገር ሁላችንም ግንዛቤ ውስጥ ማስገባት አለብን። በማናውቀው ሰው ብር እያስገባን ነገ እንኳ በሕግ መጠየቅ የማንችልበት ደረጃ ላይ እየደረስን በኦንላይን ይህን እንሸጣለን፣ ይህን እንሸጣለን እያሉ ከውጭ አገር ታዋቂ ካምፓኒዎችን ስም እየኮረጁ በዛ ዌብሳይት እየሰሩ ሲስተሙን እየሰሩ በዚህ ወገናችን እያለቀ ነው። እንደው ኦሜድ ኦፈር፣ ወይም ደግሞ ሲስሪ ቢቲቲ፣ እነዚህ ለምሳሌ ኤግዛምፕል እነዚህን ጠራሁ እንጂ በሺህ የሚቆጠሩ ናቸው ብዛታቸው። ግን እኛ ለምንድነው ማይገባን ማለት ነው? አንድ የተበላን ሁለተኛ ሶስተኛ ጭራሽ የቁጥር ብዛት እያሳዩ ያው ብርህን አስገብተ ይጠፋሉ። መቼ እንደሚጠፉ አናቃቸውም። አሁን በጣም በዚህ ሰሞን እንግዲህ አነጋጋሪ የሆነው ሲስሪ ደርሶ መንግስት እውቅና ሰጦኝ ብሎ ፕሮሞሽን እያደረገ ሚዲያዎች ሁሉ ፕሮሞሽን አድርገውት ማስታወቂያ ሰርተውለት እኛም የተሸወርንበት አንዱ ይሄ ነገር ነው። ማስታወቂያ ቴሌቪዥኖች በእነ ናሁ እና ነባራገር ወዘተ ቴሌቪዥን መቄዶንያ ላይ ያሉ ፕሮሞሽን በመስራት እንደገና ደግሞ ንፋስ ስልክ ላፍቶ የተባለ የንግድ ቢሮ እንትን ንግድ ፈቃድ ሰጥቶት አይተን እዚህ ይሄ ሁሉ አይተን እንድንሸወድ አድርጎናል ማለት ነው። ይሄ ላይ መንግስት አለመስራቱ በጣም ያሳዝናል። በቸልተኝነት ዝም ብሎ ማለፉ ሌብነትን እያስፋፋና እንዲስፋፉ በማድረጉ ይሄ የኛም ስንፈት ነው፣ የኛም አለመነሳሳት ነው። መንግስትም ባላየ ማየቱ በጣም የሚያሳዝን ነው ማለት ነው። ሲስሪ በጣም ብዙዎችን ሲያታልል የቆየበት መንገድ በጣም በጣም ከፍተኛ ነው። ለምን ሚዲያዎችን ይሰበስባል? ዘጋርዲያ ጋዜጣን ካሰራ በኋላ ሰላሳ ጊዜ እሱን ለእኛ ፕሮሞት ያደርጋል፣ ስብሰባዎችን ያደርጋል፣ እርዳታዎችን ያደርጋል። ይሄ ሄደበት የተራቀቀ ብዙ ብር ለመዝረፍ ሲል ያደረገው በጣም የተራቀቀ ስልት ነበር ማለት ነው። ቢቲቲ ሲስሪ ላይ እንኳ እኔም ቀድሜ በተለይ በዚህ ላይ ማንሳት የምፈልገው ስለ ሲስሪ ስለ ቢቲቲ እና እንደዚህ ሌቦች ዌብሳይት ብዙ ጊዜ ይንሳ ላይ የሚሰራ ልጅ ኢትዮጵያ ኦንላይን ወርክስ ቬሪፋይድ የሚለው ዮሴፍ ማለት ነው። እሱ ብዙ አስተዋጽኦ አድርጓል። ቀድሞ ነግሮናል፣ እኛ አልሰማ ብለን ነው እንጂ ማለት ነው። ስለዚህ ቢቲቲ እንትን እና ሲስሪን ቀድሞ ሲነግርን እኔ ያኔ ቢያንስ ሲስሪ ላይ ያለኝን ዋና የን መልሼ ነው የጠፋው ቢቲቲ ላይ ግን ብዙ ብር ይዞብኝ ሄዷል ማለት ነው። ስለዚህ ይህኛን እኛም ማድረግ ያለብን ነገር ቢኖር ምንድን ነው? ከዚህ ነገር መውጣት አለብን። በቃ ወርክ እንትን ኦንላይን ስራ ሲባል ወይም አፕ ወርክ እና እንደዚሁም አማዞን አማዞንና፣ ሌሎች ሌሎች እዛ ላይ የሚሰራ ነገር አለ ዳይሬክት ማለት ነው። እንደገና ደግሞ የክሪፕቶ ስራዎች ቢትኮይን መሸጥ፣ እንደዛ መግዛት፣ እነዚህ አይነት ስራዎች አሉ። ሌላው ፌክ እንደሆነ ማንኛውም ሰው ማመን እንዳለብንና ከዚህ በኋላ ግን በቃ ልንል ይገባልና ከመበላት እባካችሁ፣ እባካችሁ ከዚህ ነገር ሁላችንም ነቅተንበት አውቀን ይህንን ነገር ሁላችንም ከተቃወም ሁሉም ሰው ላይበላ ይችላል። አንዷን ሳንቲም ሁለት አደርጋለሁ እያለ ምስኪን የሀገራችን ህዝብ ገንዘቡ እየተበላ ነው፣ እየተዘረፈ ነው። ከዚህ መካከል ባለስልጣኖች አሉበት ሁላ የሚባል ነገር አለ። የዝርፊያ ዘመን ስለሆነ እባካችሁ እንዳንዘረፍ ልንጠነቀቅ ይገባል። ይሄ ኦንላይን የሚባል ይህን ግዙ ይህን ቁሳቁስ እያቀረቡ ይህን ግዙ ይህን ምናምን ይሁን በምናብ ሰርቨር እንሸጣለሁ እያለ ያን ያህል ሲያደነዝዘን እኛም ዝም ብለን ማመናችን ራሳችንን መጠየቅ አለብን። ስለዚህ ህግ አግባብነት አለው የለውም የሚለው እንኳ ህግ አግባብነቱ በህግ ሊጠይቅ የሚባል ንግድ ፈቃድ የሰጠው አካል ተቋም፣ እንደገና ደግሞ ሚዲያዎች ህጋዊነቱን ሳያረጋግጡ ሂደው መዘገባቸው ለህዝቡን አታለዋል፣ አብረው አታለዋል ማለት ይቻላል። በማን አካውንት አስገባኸው የሚለው ነገር ይሄ ትንሽ አጠያያቂ ሊሆን ስለሚችል ወደፊት እባካችሁ እንታቀብ። በሰሞን ሲሰሪ እና ቢቲቲ በተለይ ብዙ ህዝብ ዘርፈው ጠፍተዋል። በብዙ ሚሊዮን ብር ከ100 ሚሊዮን በላይ ብር ይዘው ጠፍተዋል ማለት ነው። ስለዚህ ልናስብበት ይገባል ማለት ነው። ስለዚህ እኔ እዚህ በኋላ ይሄ ነገር መጥፋትም ከሀገራችን ላይ መሰራት የለበትም። መንግስት እጁን አስገብቶ በዚህ ጉዳይ ላይ ሊሰራበት ይገባል። አድርጎት ሽራርጉት